መስከረም 24ና 25 ለሚከበረው የ2018 ዓ ም የኢሬቻ በዓል በርካታ ቅድመ ዝግጅቶች በመከናወን ላይ ይገኛሉ። የጉለሌና የቦሌ ክፍለ ከተሞችም የዚሁ ውሃ አካል የሆነና በበርካታ ሁነቶች የታጀበ የማጠቃለያ ምርሃ ግብር አከናውነዋል። ኢሬቻ አንድነትንና አብሮነትን የሚያጎላ በመሆኑ እሴቱን ጠብቆ ማክበር እንደሚገባ በጉለሌ ክፍለ ከተማ በነበረው ምርሃ ግብር የተገኙት በምክትል ከንቲባ ማዕረግ የፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ኃላፊ ዶክተር ጀማሉ ጀንበር ተናግረዋል። እንደ ባለቤት ይበልጥ እንዲሰፋ ባህላዊ ትውፊቱን ጠብቆ እንዲከበር ከዛም አልፎ ለሀገር እድገት፣ ለሀገር ብልጽግና፣ ለሕዝቦች አንድነት፣ ለሀገር ሰላም ያለውን ፋይዳ ከግምት ውስጥ በማስገባት ይበልጥ በተጠናከረ መልኩ ልናከብረው የሚገባ ባህል ነው። በቦሌ ክፍለ ከተማ በነበረው መርሃ ግብር የተገኙት በአዲስ አበባ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ምክትል ኃላፊ የሆኑት ወይዘሮ አለም ጻይሽ ፈራው አቃፊነትን የሚያስተምረው የገዳ ሥርዓት አካል የሆነው ኢሬቻ የሁሉም ኢትዮጵያዊ የጋራ እሴት መሆኑን ተናግረዋል። እሬቻ ሰላም ነው። እሬቻ ፍቅር ነው። እሬቻ አንድነት ነው። እሬቻ መተባበርን ነው። እሬቻ የሁላችንን ነው። አቃፊነትን፣ አምሮ መቆምን፣ መተባበርን የእኛ እንጂ የኔ የሚል አስተሳሰብ ያሌለው ሀገራዊ መንፈስ የበለጠ የሚያሳድግ ትልቅ ክብረ በዓል ኢሬቻ፣ ከግጭት ወደ ሰላም፣ ከልዩነት ወደ አንድነት እንድንመጣ የሚያደርገን ነው ያሉት ደግሞ የጉለሌ ክፍለ ከተማ ዋና ስራ አስፈጻሚ አቶ ወልዴ ወገሴ ናቸው። ከቆሻሻ ወደ ንጹህ፣ ከደረቅ ወደ እርጥብ፣ ከድካም ወደ ብርታት፣ ከልዩነት ወደ አንድነት፣ ከግጭት ወደ ሰላም የምንሸጋገርበት እርጥብ የተፈጥሮ ቄጠማ ይዘን የምንመራረቅበት መልካም ምኞታችን በጋራ የምንገልጽበት የጋራ እሴቶቻችንና ባህላችን ነው የቦሌ ክፍለ ከተማ ዋና ስራ አስፈጻሚ ዶክተር እሸቱ ለማም እሬቻ የአብሮነት ማሳያ መሆኑን ጠቁመዋል እሬቻ የፍቅር የአንድነት የወንድማማችነት ና የአንድማማችነት ምልክት ነው እሬቻ የብርቤራዊነት አንድነትና ውበት መገለጫ ነው ኢሬቻ አሁን ላይ መላው ኢትዮጵያዊ በጋራ የሚያከብረው የሀገር እሴት ሆኗል ያሉት ደግሞ በመርሃ ግብሮቹ ላይ የተሳተፉት አስተያየት ሰጪዎች ናቸው። ኢሬቻ በኦሮሞ ባህል ውስጥ ትልቅ ስፍራ የሚሰጠውና የገዳ ስርአቲን ለኦሮሞ ብቻ ሳይሆን ለሌላ ጭምር ያበረከተ ታላቅ በዓል ነው። ኢትዮጵያውያን ስንባል እኛ እንግዳ ተቀባዮች ነን። ፍጹም ጨዋነትን ነው ማሳየት ያለብን። እንግዶች በሰላም መጥተው በዓላችንን አክብረው በሰላም መሄድ አለባቸው የ2018 ዓ ም የኢሬቻ በዓል መስከረም 24 ቀን በአዲስ አበባ ሆረፊንፊኔና መስከረም 25 በቢሾፍቱ ሆራር ሰዲ ይከበራል